እንዴት ወደ አደይ አገር አመራ ገጠር ከአደይ እናት ጋር ወይም ቤተሰቦች ጋር ሊተዋወቅና ልጃችሁ ማግባት ፈልጋል ብሎ ለቤተሰቦች ሊያሳወቅ ወደ ገጠር ጉዞ ጀመረ። እንግዲህ አደይና ኬንጎ ከተለያዩ በጣም እንዘማን ሆናቸው። ነገር ግን አሁንም ድረስ ደግሞ ኪንጎና አደይ በወንድምና በህት ይገናኛሉ፣ ይገዳደፋሉ። ነገር ግን ዝጋ ትልቁ ችግር ቅምጥል ደግሞ በመካከላቸው ያለውን ቅርርብነት አልወደደችም። አደይን እንግዲህ ቅምጥል በጣም አሰቃይ አሰቃይታለች። አሰላሙ አሌይኩም ወረመቱላሂ ወበረካቱ። ውድና የተከበራችሁ ግለሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብቢል ዓለሚን ይላችሁ በሰላማችሁ በዘት ይበል ለቻን ለዲስ ኮነስ ሰብስክራይብ ላይክ ሼር ያደርጋችሁ ጋር ቤተሰብ ሆኑ። እንግዲህ ባለፈው አደይን ለማግባት ወደ ቤተሰቦቿ ሄዱ። ቤተሰቦቿ እንዲያሳውቅና ፈቃዳቸው እንዲያውቅ ነበር። ዴቭ ወደ ገጠር ይሄዳል ተባለ አሁንም እንግዲህ ከዳይመንድ ጋር ወደ ገጠር አምርተዋለ። ሄለንና ደግሞ አበበ እነሱም ሊጋቡ ጉብ ጉብ ላይ ናቸው። በጣም ደስ ይላል ማለት ነው። ብርሃኔ እንግዲህ አበበና ሄለን በአንድ ለማድረግ በጣም ብዙ ጥረት አድርጋለኝ። እንዲሁም ደሞ ያደይናት ስትነግራት አበበ ሊያገባት ሄለን በጣም ነበር ደስ ያላት ስሟ በሱ ጠፍቷልና በጣም ተመሳጭታለች ። ነገር ግን መጨረሻ ደግሞ ውጤቱ በጣም ደስ የሚል ነው። ቅምጥል ኪንጎና አደይ አንድ ላይ ሲገናኙ አሁንም መቅናቷን አልተወችም። ቅምጥል አደይና ደቭ አንድ ላይ ሆነው ሲያወሩ ስታያቸው ሄዳ ራሷን እንደመሳት ብላ የባቡሬ እናት ምን ሆኖች ነው ስትላት አዴይና እና ኪንጎና እንደለያየኋቸው አሁንም ድረስ አዴይን ያፈቅራት ኪንጎኒን ያፈቅረኝም አለች። እንዴት ነው? አዴይ እኮ ጨዋ ልጅ ናት እንደዛ ታረግም። ሁለተኛ እሷ ደግሞ ደብል ታገባ ነው። ሁሉም ሰው ጋር ስለቆመ ብቻ አንቺ እየቀናሽ እንደሆነ እንጂ እንደዚያ ያለ አትሰቢ ብላ ማከራቻት፣ አይ አንቺ አታቂም፣ በፊት አዴይን ያፈቅራት ነበር፣ ከሷ ጋር ነው ወደኔ የመጣው ስትላት ቢሆንም አሁን አደይ የሌላ ሰው ሆናለች ብላ ብትላትም ውስጡ አላመነላትም። ባቡሬ ደግሞ አደይ ሲያናግራት እንሄጅ አስረዳታለሁ ችግር የለውም እንዲሁም ኪንጎን ሊመታው ሲል አሹ ገላገላቸው። ነገር ግን አደይ እኔ አናግራታለሁ ብላ ወደ ቤቷ ወደ ቅምጥ ቤት ስትሄድ መንገድ ላይ ተገናኙ። አዴ በልባ ንጹህ እያሰበች ልታስረዳት ስትል ቅምጥል ግን የቅናቷ ብዛት አዴን አንቃ አለቅም አለች። በስተ መጨረሻም እንግዲህ ፍቅር ደግሞ የምታደርገው ስታጣ ወደ ገጠር ሄዳ የአዴን አባት አግኝታ የደብና የአዴን ትዳር ወይም ደግሞ ግንኙነት ልታፋርስ ስትል አሹ ነቃባት። ወደ መንገድ ሄዳለሁ ብላ ሻንጣ ዘፍ ቦታ ከለከላት። እናቷ ስትመጣ ወይ እቴት ምንድነው? ያረካ ልጅ ስትለው እንግዲህ ነገራት። እናቲቱም ተቆጥተ አስቀረቻት። ፍቅር አሁን ላይ ምንም የምታደረገው ነገር የላትም። የእሷን እድል ደግሞ ሮማ እና ባርላለሁ ብላ ተነሳች። ልብሷን ሰብስባ ስትሰጣት የፍቅር እናት መጣች። ምንድነው ስትላት ያልሆነ ሰው ብትደረድርም ግን አና ፍቅር ሁል ጊዜ ሸር ታስባለኝ፣ ግን ደግሞ ምንም ጥቅም አላገኘችም። ፎኖላት እንኳ እንኳን ሴራን ሰውቶላት ያቅም። እንግዲህ ፍቅር አዴና ዴቭን ለመነጣጠል ስንት ነገር ስንት ሴራ ስራለች፣ ግን አሁንም ድረስ አልተሳካላትም። ቤዛ እንግዲህ አዴና ላይለየን እየተከታተለቻቸው ነበር። ሌሊየም ጀግና ጸጉሯን ይዛ እየነጨች ካሁን በኋላ እንደተከታተላት አደረገቻት። የፍቅርና የቤዛ ክፉነት መቼም የማያበቃባቸው በጣም በጣም ስራቸው ሁሉ በጣም ከባድ ነው። ምክንያቱም አይታረሙ። ፍቅር ደግሞ በገንዘብ አይገኙም። ፍቅር በጉልበትም አይገኙም። እንዲሁም ደግሞ አቅም በላይ ቅናትም ያስነውን ያሳጠናል። ምክንያቱም አደይ በጣም ንጹህ ልጅ ናት። አንዳንድ ሰዎች ለሀቅ የቆሙ ናቸው በንጹህነት ልባቸውም ደግሞ ምንም መከራ ይበዛባቸውና ምቀኝነት ይበዛባቸው ከአላማቸው አይፈናቀሉም። ምክንያቱም ፍቅር ፍቅር በአደይ ላይ በጣም ብዙ ሴራ አሴራ አለች። ነገር ግን ከአላማዋ አላስቀረቻት። ምክንያቱም አደይ ልቧ ንጹህ ነው ይቅር ጥላታለች፣ የበደበቻት እንኳ አሁንም ቢሆን። ቅምጥል ደግሞ በፊትም እሷ ኪንጎን አትቀርበውም፣ እሱ ነው እንጂ የሚቀርባት እንደማትቀርበውና ብዙ ነገር ለሱ እንደሆነች እያወቀች እንደውም ኪንጎንና ቅምጥል ሲጣሉ አዴን ቅምጥል ታስታረቃቸው። ሁሉ ነገር እያወቀ አሁን ደግሞ አዴን እሱ ጋር ያዋብላ አዴን ደበደበቻት። እናም ንጹህ ልባችን ንጹህ ከሆነ ምንም ቢበድሉን እኛ ምንም አንሆንም። አደይ ግን አላማዋ እየተሰካ ነው። ተወዲያ ተወዲህ መጥፎ ብለው ያዋታል፣ ይቀኑባታል። ነገር ግሷ እሷ ከአላማዋ አልተዘናጋችም።